መጀመሪያ አዳምጪኛ የቤት ውስጥ ስር የመጀመሪያው ጨዋታ አልቋል። ጫወታለሁ ወይስ አትጫወትም? እንዳለ የስ ነው እያለ ያለው ኮሜንቱ እንዳለ፣ አራተኛ ነው የስ ነው። ኢቨን ፈርቶ ነው ላይ እያሉክ ነው፣ ሰው ትጫወታለህ ወይስ አትጫወትም? ካልተጫወት ደህና ዘብት በደህና

ጠብቃለካ ትጫወት ነበር ማጣት ወይ ይቀራላ። ቤስቶፍ ስሪ እንድገም አንተ ነው የመጀመሪያ ተሸንፈሻል። አይ ካልሽ ግን እንደገና አራተኛ ኮቪቱ እንዳለ

ማነው በክፉ አይነስንም ስቅ ስቅ የሚለው ብዙ የተናደደ ሰው አለ መሰለኝ። ታታቢ ያደረጋችሁ ጋይስ ወደ ፊት ጋይስ፣ አመሰግናለሁ

ውውታ ደብል ነው ትሪፕል ነው እያገኘው እየተሳሳትኩ እና ደብል ነው አመዘግናለው ላይ እየተቆራረጠብኝ ነው። ቴንኪው አመሰግናለሁ፣ የእኔ ውደ ፋሚሊዎች በደንብ ታታቢ ያደረጋችሁ ሲ በደንብ በደንብ ታብታብ አርጎ አመሰግናለሁ። ሳቂ ሳቂ ኩፌ አመሰግናለሁ። ሳቂ ኩፌ አፍያ ሀዊ ቴንኪ ዩ ሁላችሁንም እኔ ብቻ አመሰግናለሁ፣ አመሰግናለሁ። የኔ ማች በደንብ ታብታብ አርጉ። ሺ ያስ እንደዛ በደንብ ነት እየፈጠራች፣ አመሰግናለሁ። በጣም የኔ ቆንጆ ይሄ ወይዬ አልኩሽ እኔ ቆንጆ ቲንክ ዩ አዎ፣ በስራት ቲንክ ዩ ሶ ማች አመሰግናለሁ ቲንክ ዩ ምን ይመቸው ስለማንኛውም ችግር የለውም።

ሰራ ደክቸር ይጠራል እንዴ? ሆኖ እንዴ ልትሳደብ ምንም አልቀራትም እኮ በጣም ሁኔታ የሆነች ማለት ነው። ነገር እያሰብኩኝ እያሳቅሁኝ ነው እየሆነች የነበረው ነገር ማለት ነው።